በየቀኑ አንድ እንቁላልን ብትመገቡ በጤናችሁ ላይ ምን ሊፈጠር ይችላል? የምታገኙትን እጅግ በጣም አስገራሚ ጥቅሞችን አሁን በዝርዝር እነግራችኋለሁኝ። በየቀኑ አንድ እንቁላልን መመገብ በሰውነታችሁ ላይ የተለያዩ ተጽዕኖዎች ሊኖሩት ይችላል። ብዙዎቹ እጅግ በጣም ጠቃሚ ናቸው፣ በተለይም ሚዛናዊ በሆነ አመጋገብ ውስጥ ሲካተት። እንቁላሎች እንግዲህ በብዙ ቫይታሚኖችና በኃይለኛ ንጥረ ነገሮች የተሞሉ ናቸው። በዚህም አማካኝነት ለሰውነታችን እጅግ በጣም በርካታ ጥቅሞችን ይሰጣሉ ማለት ነው። አንደኛ እንግዲህ የተመጣጠነ ምግብን ለመጨመር ይረዳሉ። እንቁላሎች በንጥረ ምግብ የበለጸጉ ናቸው። ይህም ማለት በአንጻራዊ ሁኔታ በጥቂት ካሎሪዎች ውስጥ ብዙ ቪታሚኖች እና ማዕድናቶችን ይሰጣሉ። አንድ ትልቅ እንቁላል ወደ ከሰባ እስከ ሰማንያ ካሎሪን ይይዛል። ከፍተኛ ጥራት ያለው ፕሮቲንን ይይዛል ከስድስት እስከ ሰባት ግራም ፕሮቲንን ይይዛል። ፕሮቲን ደግሞ የጡንቻን መጠገን፣ የሆርሞን ምርትን እናም የረሃብ ስሜትን ለማርካት በጣም ጠቃሚ ነው። ቫይታሚኖችንም እንደ ቫይታሚን ቢቱ ኤልፍ ቫይታሚን ቢቱ ወይም ደግሞ ሪቦፍላቪን፣ ቫይታሚን ኤ፣ ቫይታሚን ዲ፣ ቫይታሚን ኢ እናም ፎሌትን ይሰጠናል። ማዕድናትን እንደ ሴሊኒየም፣ ፎስፈረስ፣ አዮዲን፣ ዚንክ እናም ብረት ወይም ደግሞ አይረንን ይሰጠናል። ኮሊንንም ይሰጠናል። ለአእምሮ ጤና እናም ለጉበት ተግባር ደግሞ ይህ በጣም ወሳኝ ነው። አንድ እንቁላል ከዕለታዊ የኮሊን ፍላጎቶቻችን 30 ፐርሰንቱን ይሸፍናል ማለት ነው። በአጠቃላይ በርካታ ንጥረ ነገሮችን ይሰጠናል። እነዚህ ንጥረ ነገሮች ደግሞ ለሰውነታችን ስራ በጣም አስፈላጊ ናቸው። ሁለተኛ፣ ለአእምሮ ጤና እናም ለግንዛቤ ተግባር ይጠቅማሉ። እንቁላሎች እንደ ኮሊን፣ ቫይታሚን ቢ12፣ ኦሜጋ3 ባሉ ንጥረ ነገሮች የተሞሉ ናቸው። በአንድ እንቁላል ውስጥ ወደ 147 ሚሊ ግራም ገደማ ኮሊን ይገኛል። አሴታይል ኮሊን የተባለውን የነርቭ አስተላላፊ ለመስራት በጣም አስፈላጊ ነው። ይህም በማስታወስ በስሜት እና በጡንቻ ቁጥጥር ውስጥ ይሳተፋል። በቂ የኮሊን መጠን በተለይም በእርጉ ሴቶች ላይ የረጅም ጊዜ የአንጎል እድገትን የሚደግፍ ሲሆን፣ በአረጋውያን ላይ ደግሞ የእውቀት ማሽቆልቆልን ይከላከላል። ቫይታሚን ቢ12 በነርቭ ሴሎች ዙሪያ ያለውን የማይሊን ሽፋንን ለመጠበቅ ይረዳል። ይህም ትክክለኛ የነርቭ ምልክቶችን ያስተላልፋል። እንቁላል ትኩረትን ለማሻሻል የመርሳት በሽታ የመያዝ እድልን ለመቀነስ፣ እናም ለተሻለ የስሜት መረጋጋት ይጠቅማል። ሶስተኛ ለአይን ጤናም በጣም ጠቃሚ ነው። እንቁላል እንደ ሊዩቲን ዚያካንቲን፣ እናም ቫይታሚን ኤ ባሉ ንጥረ ነገሮች ከፍተኛ ነው። በአስኳል ውስጥ በብዛት የሚገኙት ሊዩቲን እና ዚያካንቲን በሬቲና ውስጥ የሚከማቹ ሲሆን ጎጂ ሰማያዊ ብርሃንን በማጣራት ከእድሜ ጋር ተያይዞ ከሚመጣ የማኪላር ዲጀነሬሽን እናም የአይን ሞራ ግርዶሽ ይከላከላሉ። ቫይታሚን ኤ የሌሊት እይታን እናም አጠቃላይ የአይን ጤናን ይደግፋል። እንቁላል ለተሻለ እይታ፣ ከዕድሜ ጋር ተያይዘው የሚመጡ የአይን በሽታዎችን ለመቀነስ፣ በደካማ ብርሃን ውስጥ የተሻለ የአይን ተግባርን ለመጠበቅ ይረዳል። አራተኛ ለጡንቻ እድገትናም ጥገና ይጠቅማል። እንቁላል ከፍተኛ ጥራት ያለው ፕሮቲን አለው። በአንድ እንቁላል ውስጥ ከ6 እስከ 7 ግራም የፕሮቲን መጠን ይገኛል። እንቁላሎች ዘጠኙንም አስፈላጊ አሚኖ አሲዶችንም ይሰጣሉ፣ ይህም የተሟላ የፕሮቲን ምንጭ ያደርጋቸዋል። በተለይም በጡንቻ ፕሮቲን ውህደት ውስጥ ቁልፍ ሚና በሚጫወተው ሉሲን በተባለው አሚኖ አሲድ የበለጸጉ ናቸው። በተለይም ከስፖርታዊ እንቅስቃሴ በኋላ ወይም ደግሞ በእድሜ እየገፋን ስንሄድ እናም የጡንቻን ብዛት ስናጣ ሳርኮፒኒያን ቲሾዎችን ለመጠገን አስፈላጊ ነው ማለት ነው። እንቁላል ለተሻለ የጡንቻ ጥንካሬ፣ የጡንቻን ብዛት ለመጠበቅና በፈጣን ለማገገምም ይረዳል። አምስተኛ ለልብ ጤና ይጠቅማል። እንቁላል ኮሊን፣ ጤናማ ቅባቶች፣ ኤችዲኤልን የሚጨምሩ ንጥረ ነገሮችንም ይዟል። እንቁላሎች ኤችዲኤል ወይም ደግሞ ጥሩ ኮሌስትሮልን ይጨምራሉ፣ ይህም ኤልዲኤል ወይም መጥፎ ኮሌስትሮልን ከደም ቧንቧዎች ለማስወገድ ይረዳል። እንቁላል ከፍተኛ ኮሌስትሮልን ቢይዙም በአብዛኛዎቹ ሰዎች በኤልዲኤል ላይ ትንሽ ወይም ደግሞ ምንም ጭማሪ አያስከትሉም። ኮሊን ለልብ በሽታ ከፍተኛ ተጋላጭነት ጋር የተያያዘውን ሆሞ ሲስቴን የተባለውን ውህድን ይቀንሳል። ጥናቶችም እንደሚያሳዩት በቀን አንድ እንቁላልን መመገብ በአጠቃላይ ጤናማ በሆኑ ሰዎች ላይ የልብ በሽታ የመያዝ እድልን አይጨምርም። በአንዳንድ ሁኔታዎች ደግሞ ኤችዲኤል ወይም ደግሞ ጥሩ ኮሌስትሮልን ይጨምራል። ይህም የልብ ጤናን ያሻሽላል። እንቁላል በጤናማ ሰዎች ላይ የኮሌስትሮል መጠንን ለማሻሻልና ከልብ በሽታ ለመከላከልም ይጠቅማል። ነገር ግን ከፍተኛ የሆነ የኮሌስትሮል መጠን ካላችሁ እንቁላልን ስትጠቀሙ በጣም ጥንቃቄ ማድረግ ያስፈልጋል። ምክንያቱም እንቁላል በራሱ ከፍተኛ የሆነ የኮሌስትሮል መጠንን ስለሚይዝ። ስድስተኛ ክብደትን ለመቆጣጠርም ይረዳል። እንቁላሎች እንግዲህ በፕሮቲንና በስብ ጥምርታቸው ምክንያት በጣም አጥጋቢ ወይም ደግሞ ገንቢም ናቸው። ጥናቶችም እንደሚያሳዩት ቁርስ ላይ እንቁላልን መመገብ ከፍተኛ የካርቦሃይድሬት ምግቦች ከሚሰጡት ይልቅ ረዘም ላለ ጊዜ የረሃብ ስሜትን በመክታት በአጠቃላይ የዕለት ተዕለት የካሎሪ መጠንን ሊቀንስ ይችላል። እንዲሁም የደም ስኳር መጠንን ለማረጋጋትና ድንገተኛ የደም ስኳር መጨመርን ወይም ደግሞ መውረድንም ለመከላከል ይረዳል። ስድስተኛ ለቆዳ ለፀጉርና ለጥፍር ጤና ይጠቅማል። እንቁላል ባዮቲን፣ ቫይታሚን ኤ፣ ሴሊኒየም፣ ዚንክ ባሉ ንጥረ ነገሮች ከፍተኛ ነው። ባዮቲን የፀጉርን የቆዳን እናም የጥፍርን መዋቅራዊ ፕሮቲን የሆነውን ኬራቲንን ለማምረት ይረዳል። ቫይታሚን ኤ የቆዳን እድሳት የሚረዳ ሲሆን፣ ድርቀትንም ይከላከላል። ሴሊኒየም እናም ዚንክ በሽታ የመከላከል ምላሽን የሚደግፉ ሲሆን፣ የቆዳ ሴሎችን ከኦክሳይድ ጭንቀትም ይከላከላሉ። እንቁላል ጤናማ እናም ጠንካራ ፀጉርናም ጥፍር ግልጽናም የበለጠ ብሩ የሆነ ቆዳ እንዲኖረን ይረዳል ማለት ነው። ስምንተኛ ለአጥንት ጤና ይጠቅማል። እንቁላል የቫይታሚን ዲ የፎስፈረስናም የፕሮቲን ምንጭ ነው። እንቁላል የቫይታሚን ዲ ጥቂት የተፈጥሮ ምንጮች ከሆኑት ውስጥ አንዱ ነው። ይህም የካልሲየም መምጠጥናም የአጥንት ማዕድንነትንም ይረዳል። ፎስፈረስ እንዲሁም ጠንካራ አጥንትናም ጥርስን ለመገንባትም ወሳኝ ነው። እንቁላል በኦስቲዮፖሮሲስ ወይም ደግሞ በአጥንት መሳሳት በሽታ የመያዝ እድልን ለመቀነስ በጊዜ ሂደት የአጥንት ጥንካሬንም ለማሻሻል ይረዳል። ዘጠነኛ የሰውነትን በሽታ የመከላከል ስርዓትንም ይደግፋል። እንቁላሎች ቫይታሚን ኤ፣ ቫይታሚን ቢ12፣ ቫይታሚን ዲ፣ ሴሊኒየም እናም የዚንክ ምንጭም ናቸው። እነዚህ ንጥረ ነገሮች በሽታ ተከላካይ ሴሎችን ለማምረትናም እብጠትን ወይም ደግሞ ኢንፍላሜሽንን ለመቆጣጠርም ይረዳሉ። ሴሊኒየም አንቲኦክሲዳንት መከላከያን እናም በሽታ የመከላከል ምላሽንም ያጠናክራል። እንቁላል ኢንፌክሽኖችን የመቋቋምናም የበሽታ መከላከያ ጥንካሬን የመጠበቅ ችሎታንም ለማሻሻል ይረዳል። አስረኛ ለጉበት ተግባርናም እናም ከሰውነታችን መርዝን ለማስወገድም ይረዳል። ኮሊን በጉበት ውስጥ ለስብ ሜታቦሊዝም በጣም ወሳኝ የሆነ ማዕድን ነው። እጥረቱ ስባማ ጉበት በሽታ ሊያስከትል ይችላል። ፋቲ ሊቨር ዲዚዝን የምንለው ማለት ነው። ኬሚካሎችን ለማስወገድናም የሃሞት ምርትንም ለመደገፍ ይረዳል። እንቁላል ለተሻለ የጉበት ተግባርናም ለጉበት ጉዳት የመጋለጥ እድልንም ይቀንሳል። አስራ አንደኛ የሆርሞን ሚዛንን ለመጠበቅም ይረዳል። ይህን እንግዲህ ለማድረግ በእንቁላል ውስጥ የሚገኙት ቁልፍ ንጥረ ነገሮች በጣም ጠቃሚ ናቸው። ምክንያቱም በእንቁላል ውስጥ ያሉ ጤናማ ቅባቶች እናም ቢ ቪታሚኖች ማለት ነው። በእንቁላል ውስጥ ያለው ኮሌስትሮል ለስቴሮይድ ሆርሞኖች እንደ ኤስትሮጅን፣ ቴስቶስትሮን፣ ኮርቲሶል መሰረታዊ የግንባታ መሰረት ነው። ቢ ቪታሚኖች ሆርሞን የሚያመነጩ እጢዎችን እንደ አድሬናል እና ታይሮይድን ለመቆጣጠር የሚረዳሉ። እንቁላል የተረጋጋ ሆርሞኖች፣ የተሻለ ጉልበት ስሜትና ለሜታቦሊዝም ቁጥጥርም በጣም ጠቃሚ ናቸው ማለት ነው። እንቁላሎች የቢ ቪታሚኖች፣ የብረት ወይም ደግሞ የአይረን እና የፕሮቲን አቅርቦትን ይሰጣሉ። እነዚህም ሁሉ ዘላቂ የኃይል ምርትን ለመስጠት በጣም አስፈላጊ ናቸው። ስለዚህ በየቀኑ አንድ እንቁላልን ብትጠቀሙ እነዚህን ዘርፈ ብዙ የጤና ጥቅሞችን የምታገኙ ይሆናል ማለት ነው። ሊኖሩ የሚችሉ ደግሞ አንዳንድ ጉዳቶችንም ሊያስከትል ይችላል። ይታዲያ የሚከሰተው ሚዛናዊ ባልሆነ አመጋገብ ካካትታችሁ ነው። ያለ ልዩነት በእንቁላል ላይ ብቻ ከመጠን በላይ ማተኮር ሌሎች ንጥረ ነገሮችን እንዳታገኙ ሊያደርጋችሁ ይችላል። በቤተሰብ የሚተላለፍ ከፍተኛ የኮሌስትሮል መጠን ወይም ደግሞ ሌሎች የሊፒር ችግሮች ያሉባቸው ሰዎች የእንቁላል አስኳልን መጠን መገደብ ሊያስፈልጋቸውም ይችላል። እንቁላሎች በየቀኑ በቅቤ ወይም ደግሞ በዘይትም ከተጠበሱ የሚጨመረው የሳቹሬትር ስብ ከጥቅሞቹ ጉዳቶችን ሊያመዝንባችሁም ይችላል ማለት ነው። ስለዚህ ስትጠብሱም በጣም ጥንቃቄ ማድረግ ያስፈልጋል። የምትጠቀሙት የዘይት አይነትም በጣም ወሳኝነት አለው። ምክንያቱም ብዙ ጊዜ የምንጠቀማቸው ዘይቶች ከጥቅም ይልቅ ጉዳትን ስለሚያስከትሉ፣ በአጠቃላይ እነዚህ የአትክልት ዘይት ተብለው የሚሸጡ ዘይቶች በጣም ጉዳትን ያስከትላሉ። በተለይ በተለይ ከተቻላችሁ የአቮካዶ ዘይት ወይም ደግሞ የወይራ ዘይትን ብትጠቀሙ በጣም መልካም ነው ማለት ነው። ወይም ደግሞ በከፍተኛ ሁኔታ በዘይት ከመጥበስ መጠንቀቅ ያስፈልጋል። እንዲሁም ደግሞ በጊዜ ሂደት የሚታዩ ውጤቶች የምንላቸው ለምሳሌ እንቁላልን በመመገብ በአጭር ጊዜ ውስጥ የሚታዩ ለውጦች የራብ ስሜት መሻሻል፣ ምናልባትም የተሻለ የደም ስኳር ቁጥጥር ይኖራቸዋል። በተለይም የተጣራ ካርቦ ካርቦሃይድሬትስን የምትተኩ ከሆነ በንጥረ ምግብ ቅበላ ምክንያት የኃይል መጠን መጨመርም ይከሰታል። በረጅም ጊዜ ወይም ደግሞ በወራትና በአመታት እንቁላልን በመመገብ ደግሞ የምታገኙት ለውጥ በአብዛኛዎቹ ሰዎች ላይ የተረጋጋ ወይም ደግሞ የተሻሻለ የኮሌስትሮል መጠን ይኖራል። በተለይም በአረጋውያን ላይ ደግሞ የተሻለ የአይንናም የአእምሮ ጤና እንዲኖር ያደርጋል ማለት ነው። ከጤናማ አመጋገብ ጋር ሲጣመር የክብደት ቁጥጥርንም ይደግፋል። ታዲያ በቀን አንድ እንቁላል መመገብ ለአብዛኛዎቹ ሰዎች ደህንነቱ የተጠበቀ እናም ጤናማ ሲሆን አጠቃላይ ጤናን የሚደግፉ ጠቃሚ ንጥረ ነገሮችንም ይሰጠናል። በተለይም የአእምሮ የአይንናም የጡንቻ ተግባርን ይደግፋል። የተሻሉ ጥቅሞቹን ለማግኘት ደግሞ አመጋገባችሁን በብዙ ፍራፍሬዎች፣ በአትክልቶች፣ በሙሉ እህሎችናም በጤናማ ቅባቶች ሚዛናዊ ማድረግ ያስፈልጋል። በአጠቃላይ በየቀኑ አንድ እንቁላልን መመገብ አእምሮን አይኖችንና ጡንቻዎችን ይመግባል። የልብን የጉበትን እናም የበሽታ መከላከያ ተግባርንም ይደግፋል። እርካታንና የክብደት ቁጥጥርንም ያበረታታል። የቆዳን የፀጉርን እናም የአጥንትን ጤናንም ያሳድጋል። ለአብዛኛዎቹ ጤናማ ሰዎች ይህ በጣም ጥሩ የዕለት ተዕለት ልማድ ነው ማለት ነው።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 እናንተንም ቸር ቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።